በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቤተ ክርስቲያናችን ግንቦት ስምንትን የጌታችን የመድኃኒታችን ኢየሱስ ክርስቶስን እርገት ከአባታችን ከጻድቁ ከአቡነ ኪሮስ ጋር በተጨማሪ ደርባ ታከብራለች። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮ ግንቦት ስምንት እርገት ተብሎ ይከበራል። የተነገረው ትንቢት የተመሰለው ምሳሌ ይፈጸም ዘንድ ጌታ በተቀበረ በሦስተኛው ቀን በሰንበተ ክርስቲያን መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ሙስና መቃብርን አጥፍቶ ተነስቷል። ተነስቶም አርባ ቀን ለሐዋርያት መጻፈ ኪዳን አስተምሯል። ጉባኤ ሰርቶ ያስተማራቸው ግን ሦስት ቀን ነው። ወዝንቱ ሳልሱ ለእግዚእነ ዘ ያሰራይ ለአርዳይሁ እምድኅረ ተንሥአ ሙታን እንዲል። በየቀኑ ግን ለአንዱም ለሁለቱም ሳይገለጽላቸው አይውልም አያድርም ነበር። በአርባኛው ቀን አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም ከሰማይ ኃይል እስክታገኙ ድረስ በኢየሩሳሌም ቆዩ ብሏቸው እስከ ቢታንያ አውጥቶ እስከ ፓትርያርክነት ያለውን ማድረግ በአንብሮተ እድ ሹማቸው አድርጓል። አርባ ዝቅ ብሎ በሰላሳ ዘጠኝ ከፍ ብሎ በአርባ አንድ እድገቱን ያላደረገው በአርባ ቀን ያደረገው አዳም በአርባ ቀን አግኝቶ ያጣትን ልጅነት እንደመለሰ ለማጠየቅ ነው። ማረጉም በእመቤታችን ከእመቤታችን በነሳው ስጋ ነው። ስለምን ቢሉ ተለየ፣ ተለወጠ ላሉት እንዳይመቻቸው። አንድም ቅዱሳን ማረጋቸውን ግንት መንግሥተ ሰማያት መግባታቸውን ለማጠየቅ ነው። አርገ ከመያለቡ እርገተ ጻድቃን ንጹሀን እንዲል በዮሐንስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ ያለውን እንመልከት። ወምዝ ካይበ አስራይዎ ሙግዚ ኢየሱስ ለአርዳይሁ በብሔረ ጥብርያዶስ፣ ከዚህ በኋላ ለደቀ መዛሙርቱ ሁለተኛ ታያቸው። ለቀረበው ካይበ እያለ ይሄዳል። ወከመዝ አስራይዎ ሙቀድሞ እንደታያቸው ሆኖ ታያቸው። እንዛሃለው ህቦረ ስሞን ጴጥሮስ ወቶማስ ስሞን የተባለ ጴጥሮስ ዲዲሞስ የሚሉት ቶማስ የገሊላ አጣ ክፍል የምትሆን የቃና ሰው ናትናኤል የዘብዲዎስ ልጆች ያይቆብና ዮሐንስ እነዚህ በአንድነት ሳሉ አንድም ደቂቀ ዮሴፍ ያይቆብና ይሁዳ ዋዲ ካላን ክሌቱ ሙስታርዳ ይሁ ዳግመኛም ሁለቱ ከሰባ አርዴት ወገን የሚሆኑ ሉቃስና ኒቆዲሞስ ናቸው። ከዚህ በኋላ ወይቤ ሎሙ ስሞን ጴጥሮስ አንስ አሀወር ከማአሰግ ራሳ ስሞን ጴጥሮስ ሰክ የለመደ ግብር በእጅ አይልምና አሳሌ እሄዳለሁ አላቸው። ወይ የለው ካላኒሁ እኛም እንመጣለን አብረንህ እንመጣለን አሉት። ወሆሩ አርጉ አመር በመርከብ ተጭነው ሄዱ። ወአልቦ ዘአስገሩ በየቲ ሌሊት ወይምንተኒ በዚያች ሌሊት ምንም ምን የያዙት የለም። ወጸቢሆ ይቀውም እግዚእ ኢየሱስ ፀሐይ ሲነጋ በነጋ ጊዜ ጌታ ከወደቡ ቆሞ ነበር። ወደ አርዳኢሁ ወኢያእመሩ ከመ እግዚእ ኢየሱስ ውእቱ። ደቀ መዛሙርቱ ግን ጌታ እንደሆነ አላወቁም። በዚህ ሰዓት፣ ወይ ቤሎ እግዚእ ኢየሱስ ደቂቅየ ቦኑ እክሙ ዘንበል፤ ልጆች የምንበላው አላችሁ አላቸው። የለም አሉት። መረባችሁም በመርከቡ ቀኝ በኩል ጣሉ ታገኛላችሁ አላቸው። ወይ ቤልዎ ሰራህነ ኩላ ሌሊተ ወአልቦ ዘረከብነ ወይ ምን ተኔ መላሌሊቱን ደከምን የያዝነው ነገር ግን የለም አሉት ወበቃለ ከሰን አወርድ ደግ ሰው አንተ ብታዘዘን ግን አይሆንም አንልም እናወርዳለን አሉት ፍቅረ ቢጽን ትጥናን ተጠናን አሰምሯቸዋልና እነሱም መረባቸውን በጣሉ ጊዜ ከአሳው ብዛት የተነሳ መሳብ ተሳ ናቸው ጌታ የሚወደው ዮሐንስ ይህን አይቶ ጴጥሮስን ጌታችን ነው አለው ጴጥሮስም ጌታችን ነው ያለውን ሰምቶ እስመ ዕራቁ ውእቱ ወተሮ ወተወረወ ውስተ ባሕር ራቁቱን ነበርና ዘሎ ከባህር ገባ ሌሎቹ ግን በመርከብ ሆነው ደረሱ ከወደቡ ሁለት መቶ ክንድ ያህል እርቀው ነበርና አሳ የመላባቸው መረባቸውን እየሳቡ ሄዱ ከወደቡ በወረዱ ጊዜ ፍህሙ መርቶ አሳው ተጠብሶ ማዱ ተሰናድቶ ተሰርቶ አገኙ ዛስተዳለው ወላይካኒሁ መንፈሳዊያን ይላል መላእክት ያዘጋጁት ነው ከዚህ በኋላ ጌታችን ዛሬ ከያዛችሁት አሳ አምጡ አላቸው። ሲሞን ጴጥሮስ መረቡን ምድር ለምድር እየጎተተ መጣ። ታላላቁ አሳ ብቻ መቶ ሀምሳ ሶስት አሳ ተይዟል። መቶ ሀምሳ መቶ ሀምሳው ሊቃውንት ምሳሌ፣ ሶስቱ የስላሶች ምሳሌ ነው። ብዛቱ ይህንን ያህል ሲሆን መረቡ አልተቀደደም። ጌታ ኑ እንመገብ አላቸው። ከደቀ መዛሙርቱ ወገን ደፍሮ አንተ ማነህ ብሎ ሊጠይቀው የደፈረ ግን የለም ጌታ እንደሆነ አውቀዋልና። ጌታ መጥቶ ኅብስቱን አንስቶ ባርኮ ሰጣቸው፣ ካሳውን ባርኮ ሰጣቸው። ከሙታን ተለይቶ ተነስቶ ሲታይ ሲታያቸው ይህ ሶስተኛ ቀን ነው። ሀተታ ጌታ ለልማዱ ስድስቱን ቆሞ ስድስቱን አኑሮ ይበላ ነበር። ዛሬ ግን መላውን ቁሞ ተመግቧል። ምታት እንዳይደለ ለማጠየቅ መላእክትም ሐዋርያትም ካቀረቡት ሐሳብ በላ ይላል። የመላእክትንም የሐዋርያትን ምስጋና እቀበላለሁ ሲል ነው። ከዚህ በኋላ ጌታችን ጴጥሮስን እንዲህ አለው፣ የዮና ልጅ ስሞን ሆይ እነዚህን ከምትወዳቸው ይልቅ፣ አንድም እኔን እኒህ እኔን ከሚወዱኝ ይልቅ፣ አንድም እነዚህ አንተን ከሚወዱ ይልቅ ትወደኛለህ አለው። በዚህ ሰዓት ጴጥሮስ እንዲህ አለ ወይ ቤሎ እወ እግዚኦ ለሊከ ተአምር ከማአን አፈቅረከ። አቤቱ ጌታዬ ሆይ እንደወዳህ አንተ ታውቃለህ አለው። ወይ ቤሎ ጊዜ ኢየሱስ በጎቼን ጠብቅ አለ። ለጊዜው በጎቼን ጠብቅ ማለቱ ለጊዜው አስራ አንዱን ፍጻ ለአስራ አንዱን ሐዋርያት ነው። ፍጻሜው ግን እስከ ምጽአት የሚነሱ መምህራንን ጠብቅ ማለቱ ነው። ወካዕበ ይቤሎ ዳግመ ስሞን ወልደ የሆና ታፈቅረኒኑ ሁለተኛ የዮና ልጅ ስሞን ትወደኛለህ? አለው። ወይቤሎ እወ እግዚኦ አንተ ተአምር ከመአን አፈቅረከ አቤቱ እኔ እንደወዳ አንተ ታውቃለህ አለው። በዚህ ሰዓት ጌታችን ምእመናንን ጠብቅ አለው። ለጊዜው ሰብአ አርድእትን ጠብቅ ፍጻሜው ግን እስከ ምጽአት የሚነሱ ምእመናንን ጠብቅ አለው። ከዚህ በኋላ ለሦስተኛ ጊዜ እንዲህ አለው የዮና ልጅ ስሞን ትወደኛለህ? አለው። በዚህ ሰዓት ጴጥሮስ አዘነ። እስመይ ቤሎ ስልሰ ታፈቅረኒኑ ሶስት ጊዜ ትወደኛለህ፣ ብሎኛልና ሶስት ጊዜ ክጀው ነበርና በዚህ አነጻጽሮ ሶስት ጊዜ ታፈቅረኒኑ ነው አለኝ ብሎ አዘነ። እዚህ በኋላ ጴጥሮስ እግዚኦ ወይቤሎ እግዚኦ ለሊከ ተአምር ኩሎ ወለሊከ ጥይ ከመአን አፈቅረከ፣ አቤቱ እኔ እንደወድህ አንተ ታውቃለህ አለው። ጌታችንም ህዝቤን ጠብቅ አለው። ለጊዜው ሰላሳ ስድስቱን ቅዱሳት አነስ ፍጻሜው ግን መላውን ጠብቅ አለው። ከዚህ በኋላ አማን አማን እብለከ አማወሬዛ አንተ ለሊከ ትቀንት ሀቁከ ብሎ ህፃን አይምሮ በነበረ ጊዜ ወገብ ልቦናህን በፍራት ዝናር ትታጠቃለህ። በአይምሮ በጎለመስ ጊዜ ግን ፍራትን ከልቦናህ ታርቃለህ ብሎ ባርኮ ሰዶታል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ኃይል እስክታገኙ ድረስ በኢየሩሳሌም ቆዩ ብሏቸው እስከ ቤታንያ አውጥቶ እስከ ፓትርያርክነት ያለውን ማድረግ በአንብሮተ እድ ሾማቸው አድርጓል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ አምላክ ምክንያት